ሰላም ጤና ይስጥልን። እየተወደዳችሁና እየተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ። ከጣና ቴሌቪዥን የግንቦት ስምንት 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሪያችሁ እቆያለሁ። በቅድሚያ አርዕስቶቹ እናስቀድም። አራቱም የአማራ ጠቅላይ ግዛቶች ከባድ ውጊያ ሲካሄድባቸው ውለዋል። የድሮን ቅኝት፣ የተዋጊ ሄሊኮፍተር በረራ፣ የመድፍና የሞርተር ጥቃት በብልጽግናው በኩል ሲፈጸሙ፣ በፋኖ በኩል ደግሞ ከጃዊ እስከ መተማ ከጋይንት እስከ ወገል ጤናና ቆቦ የተዘረጋ የተጋድሎ ውሎ አድርገዋል። ሙሉ መረጃውን በዝርዝር ተሰሙታላችሁም። ጌታቸው ረዳ እኛን በወርቅ ንግድ ከመክሰሳቸው በፊት ራሳቸው የሸጡትን ቁርጥራጭ ብረት የት እንዳደረሱት ይናገሩ፣ ይላሉ የህዋት ጄኔራሎች። ህዋት በበኩሉ ለጊዜውም ቢሆን እውቅናዬን መልሱልኝ ብሎ እየተማጸነ ሲሆን አቶ ጌታቸውም አዲሱን ፓርቲን በቀጣዩ ሳምንት ይጠብቁ ብለዋል። ዜናችን በዝርዝር ያስደምጣችኋል። የፈራውት ነገር መጣ ድሆ ድሆ እንዲሉ፣ ብልጽግና የፈራው ደርሷል። መከላከያውም የሐኪሞችን ጥያቄን የሚጠይቀው ጥያቄ ነው ብሏል። ቀጣዮቹ ቀናት አስፈሪ የሆኑበት ብልጽግና አዲስ አበባ ላይ አዲስ ተዋጊ ኃይል ሊያሰማራ መሆኑ ታውቋል። ዝርዝሩን ከዜናችን ተሰሙታላችሁ። የጤና ባለሙያዎች ጥያቄ እንኳን ሊመለስላቸው ጭራሽ ሰማኒያ ዶክተሮች ታስረዋል። ሐኪሞች በምላሹም እንኳን አካላችንን ነፍሳችንን ብትወስዱትም አናፈገፍግም ብለዋል። ዜናችን በዕለቱ ዝርዝሩን ያስደምጣችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህን እና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። በቅድሚያም በአራቱም የአማራ ጠቅላይ ግዛቶች የተካሄዱ የፋኖ ተጋድሎ መረጃዎችን እናጋራችሁ። የአማራ ፋኖ በአራቱም ግዛቶች በድል የታጀበ ውጊያ አድርጓል። አራቱም የአማራ ጠቅላይ ግዛቶች ከባድ ውጊያ ሲካሄደባቸው የዋሉ ሲሆን አብዛኞቹ በፋኖ ድል ታጅበው ሲካሄዱ የብልጽግናው ሰራዊት በበኩሉ በርካታ ንጹሐንን ጨፍጭፏል። በጎንደር ቀጠና የተካሄዱ ውጊያዎችን ስንመለከት በደለጎ ቀጠና ከሻውራ ጀምሮ ባሉት አካባቢዎች የብልጽግናው አየር ኃይል የድሮን አሰሳ ሲያደርግ መዋሉን ምንጮቻችን ገልጸዋል። በየቀኑ ከባህር ዳር ወደ ምዕራባዊ የአማራ ግዛት ሱዳን አዋሳኝ ቀጠና የተዋጊ ሄሊኮፍተር ምልልስ የሚያደርገው የብልጽግና ሰራዊት ዛሬ ደግሞ የድሮን ቅኝት ማድረጉ ታውቋል። ብልጽግና በዚህ ቀጠና ያለው መስመር ሙሉ በሙሉ ከፋኖ ክትትልና ቁጥጥር ነጻ እስከሚሆን ድረስ የመጨረሻ የሚለውን ኃይሉን እንደሚጠቀም መግለጹ ይታወሳል። ይህን ተከትሎም ከወር በፊት በርካታ ኃይል ወደ ቀጠናው ቢያስገባም ወታደራዊ ካምፕ ውስጥ አጣዳፊ ተቅማጥና ትውከት አተት በመግባቱ በርካታ ኃይሉ ተመቶበታል። የአተት መግባትን ተከትሎም የመዋጋት ፍላጎት የሌለው ሰራዊት ሐሰተኛ የሐኪም ማስረጃ እያጻፈ ከቀጠናው ወጥቶበታል። በዚህ አይነት መልኩ ከባድ ወታደራዊ ኪሳራ የደረሰበት የብልጽግና ጦር የአየር ሽፋንን ዋና የውጊያ ኃይሉ ማስፈጸሚያ አድርጎታል። በዚህም ተደጋጋሚ የሄሊኮፍተር በረራ በማድረግ የጥቃት ቀጠናዎችን ሲለይ የሰነበተ ሲሆን ከትናንት አመሻስ ጀምሮ ደግሞ የድሮን ቅኝት ማድረጉን ከአካባቢው የደረሰን መረጃ ያመላክታል። በዚሁ የጎንደር ቀጠና የተካሄዱ ተጋድሎችን ስንመለከት ደግሞ በጋይንት አውራጃ ጎብጎብ ከተማ ላይ ብልጽግና የጠራው ስብሰባ በፋኖ የተጠና ሰርጂካል ኦፕሬሽን መበተኑን ከቦታው የደረሰን መረጃ አስታውቋል። የመረጃ ምንጮቻችን አክለውም ሐኪሞች የስራ ማቆም አድማ ማድረጋቸውን ተከትሎ የተወሰኑት ፋኖን ሲቀላቀሉ የቀሩት ደግሞ ታስረዋል። የሐኪሞቹ መታሰር ቁጣን የቀሰቀሰ ሲሆን በዚህ የብልጽግና ድርጊት የተበሳጩ መምህራንም ከሐኪሞቹ ጎን እንቆማለን ብለው በነቂስ ወጥተዋል። ይህን ተከትሎም በአዲን ስብሰባ ጠርቶ የነበረ ቢሆንም በፋኖ ኦፕሬሽን ሊበተን ችሏል ሲሉ ተናግረዋል። ሕወሓትና ሻቢያ ሊወጉኝ ነው፣ ወደድንም ጠላንም ተማሪውንም ቢሆን አፍሰን ወደ ውትድርና አስገብተንና ሰልጥ ነው ሲሉ የባድን ብልጽግና ካድሬዎቹ ያደረጉት መረጃ ሾልኮ መውጣቱን የገለጹት ምንጮቻችን ይህ አስተሳሰብና ውሳኔ ክልል አቀፍ ሊሆን ስለሚችል ሁሉም የሁለተኛ ደረጃ ትምህርት ቤት ተማሪዎች ጥንቃቄ እንዲያደርጉ ወላጆቹም ቢሆኑ ልጆቻቸው እንዳይታፈሱባቸው ጥንቃቄ ቢያደርጉ መልካም ነው ሲሉ ስጋታቸውን ገልጸዋል። በሌላ የውጊያ ዜና ደግሞ ጣራ ገዳም ተብሎ በሚጠራው ቦታ ላይ አራት የብልጽግና ሚሊሶች ሁለት የሰሊጥ መኪኖችን አግተው ሰንብተዋል። ይህን የተረዳው የአማራ ፋኖ አንድነት በጎንደር መብረቁ ክፍለ ጦር የታገተውን መኪና አስለቅቆ አጋቾቹ ላይ እርምጃ ወስዷል። በአጠቃላይ ከአዲስ ዘመን ከተማ መውጫ ጀምሮ እስከ ጠዳ ባለው ቀጠና ዝርፊያና እገታው ተጠናክሮ ቀጥሏል። በቀጠናው የሚንቀሳቀሱ ሁሉም ክፍለ ጦሮች በዚህ ቀጠና ያለውን ዝርፊያና እገታ ተከታትለው እንዲያጸዱልን ሲሉ የአካባቢው ነዋሪዎች ለጣና ቴሌቪዥን ገልጸዋል። ወደ ሸዋ ቀጠና ስናመራ ደግሞ የዓለም ከተማው እናቱ ሆስፒታል ሙሉ በሙሉ በብልጽግና ቁስለኛ ሰራዊት መሞላቱን የሆስፒታል ምንጮቻችን ገልጸዋል። ለጣና ቴሌቪዥን መረጃውን ያደረሱ ምንጮቻችን አክለውም በየቀኑ ከ10 እስከ 15 ሰራዊት ቆስሎ ወደ ሰልፈኛ ይመጣል። ከሚመጣው መካከል ቢያንስ ሁለቱ እየሞተ የሚወጣ ሲሆን ባለፉት አራት ቀናት ብቻ ከ20 በላይ ከባድ ቁስለኛውን ወደ አዲስ አበባ እንዲሄድ አድርገናል። አሁንም ሆስፒታሉ ሙሉ በሙሉ አገልግሎት እየሰጠ ያለው የብልጽግና ቁስለኛ ወታደር ሕክምና በማድረግ ነው ብለዋል። ያለፉትን አምስት ተከታታይ ቀናት ብርቱ ውጊያ ያደረገው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የብልጽግናን ሰራዊት ከፍተኛ ኪሳራ አድርሶበታል። በሶስት አይሱዚ መኪና ቁስለኛ ጭኖ እስኪወጣ ድረስ ብርቱ ውጊያ ያደረገው የጠቅላይ ግዛቱ አፄ አምደ ጽዮን ኮር ኮሌጅ ላይ የሚገኘውን የብልጽግና ሰራዊት ከካምፓስ ወጥቶ እንዲሸሽ አድርጎታል። ይህን ተከትሎም ብልጽግና መድፍን ጨምሮ ሞርተር፣ ዲሽቃ እና ሌሎች ሜካናይዝድ መሳሪያዎችን በዘፈቀደ እየተኮሰ ይገኛል። በዚህ የዘፈቀደ የከባድ መሳሪያ ተኩስ የተነሳም የንጹሃን መኖሪያ ቤቶች የወደሙ ሲሆን የአርሶ አደር የቀንድ ከብቶችም ተገድለዋል። ፋኖ በብልጽግና ካምፕ ሰርጎ በመግባት ከባድ ጉዳት አደረሰም። የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር የተጠና ሰርጂካል ኦፕሬሽን በመስራት ከፍተኛ ድል መጎናጸፉን አስታውቋል። ይህ ታላቅ ድል የተገኘው የጃዊ መተከል ክፍለ ጦር ጣና በለስ ብርጌድ እና መብረቁ ብርጌድ በጥምር የተሰራ መሆኑን የገለጸው የክፍለጦሩ ቃል አቀባይ ክፍል ዛሬ ጠዋት 12 ሰዓት ተኩል በተሰራ ኦፕሬሽን አስር የብልጽግና ሰራዊት አባላት ላይ ወዲያውኑ እርምጃ ሲወሰድበት 15 ደግሞ ቆስለኛ መሆኑን ቃል አቀባዩ ጨምሮ ገልጸዋል። የተሰራውን ኦፕሬሽን አስደናቂ ሲል የገለጸው የጃዊ መተከል ክፍለ ጦር ቃል አቀባይ ክፍል በቀን 8/9 ወር 2017 ዓ.ም ከጠዋቱ 12 ሰዓት ተኩል ወደ ፓዊ ወረዳ መንደር 26 ቀበሌ ሰርገው በመግባት በመከላከያ ካምፕ ላይ በተፈጸመ ጥቃት 10 የጠላት ኃይል ሲደመሰስ፣ 15 ከባድና ቀላል ቆስለኛ ከማድረጋችንን በተጨማሪ ሁለት የብልጽግና ሰራዊት አባላት ከነሙሉ ትጥቃቸው የመተከል ጣና በለስ ብርጌድን እንዲቀላቀሉ አስችለናል። ይህ ድል የተገኘው በከፍተኛ ዝግጅትና በታላቅ የውጊያ ጥበብ ነው ብለዋል። ይኸው የአማራ ፋኖ በጎጃም የጃዊ መተከል አራተኛ ክፍለ ጦር በትናንትናው እለትም ተመሳሳይ ሰርጂካል ኦፕሬሽን በመፈጸም ታላቅ ድል መቀዳጀቱ ይታወሳል። በትናንቱ ኦፕሬሽን ጃሄማላ ከተማ ሰርገው በመግባት የሻለቅ አመራርን ጨምሮ በርካታ የጠላት ኃይልን ሞትና ቁስለኛ ማድረግ መቻላቸውን በኩለ ቀን ዜናችን መዘገባችን አይዘነጋም። የብልጽግና ወታደር የ14 ዓመት ታዳጊን መድፈሩን ምንጮች ገለጹ። በአማራ ሕዝብ ላይ የጥላቻ ተልእኮ ለማስፈጸም ስንቅ ተሰፍሮለት ወደ ክልሉ የገባው የሁዴድ ብልጽግና ሰራዊት ሰሜን ወሎ ዞን ቆቦ ወረዳ አንዲት የ14 ዓመት ታዳጊን መድፈሩ ታውቋል። ከሶስት ዓመት በፊት በዚህ ወሎ ቤተ አማራ ጠቅላይ ግዛት ምዕራብ ወሎ ዞን የስምንት ዓመት ህፃን የደፈረው የብልጽግናው ሰራዊት ዛሬ ደግሞ የ14 ዓመት ታዳጊን መድፈሩን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናግረዋል። እንደ ምንጮቻችን መረጃ ከሆነ የተደፈረችው ህፃን የዘጠነኛ ክፍል ተማሪ ስትሆን ተገዳ ከተደፈረች በኋላ ቶሎ ወደ ህክምና ባለመወሰዷ ከፍተኛ ጉዳት ደርሶባታል ብለዋል። ከዚህች ብላቴና መደፈር አንድ ወር ቀደም ብሎ በተመሳሳይ በዚሁ ትምህርት ቤት ተማሪ የሆነች የ16 ዓመት ታዳጊም በወታደር ተደፍራ ነበር ሲሉ የተናገሩት ምንጮቻችን በዚህ ቀጠና የሴቶች መደፈር በተደጋጋሚ ጊዜ የሚፈጸም ነው። የባለትዳር ሚስቶች ሳይቀሩ በብልጽግና ወታደር ተደፍረዋል ሲሉ ምንጮቻችን ጨምረው ገልጸዋል። የብልጽግና ሠራዊት ተረጋግቶ በተቀመጠባቸው የአማራ ጠቅላይ ግዛት ከተሞችና ቀበሌዎች በሙሉ ተመሳሳዩ የሴቶች መደፈር ይፈጸማል። ይህንን አስመልክቶ አስተያየታቸውን ለጣና ቴሌቪዥን የሰጡ ሰዎች ብልጽግና በስልጣን ላይ እስካለ ድረስ መከራችን አያቆምም፣ ይህ ጦርነት የሚራዘም ከሆነ ደግሞ መከራችን የበዛ የከፋ ይሆናል። በመሆኑም የፋኖ መሪዎች መጓተታቸውን ትተው ቅንጅት ፈጥረው ታግለው በማታገል መከራችንን ይቀንሱልን ሲሉ ተናግረዋል። ይህ በእንዲህ እንዳለ ትናንት ቆቦ ከተማን በከባድ መሳሪያ ሲያውካት የዋለው የብልጽግናው ሰራዊት ቀጠናውን ለቆ መውጣቱን የአካባቢው ነዋሪዎች ተናግረዋል። ጮቢ ተብሎ በሚጠራው ቀበሌ የአማራ ፋኖ በወሎ ቤት አማራ የአማራ ፋኖ አባላት ካምፑ ድረስ ገብተው ከፍተኛ ኪሳራ ካደረሱበት በኋላ ተጨማሪ ኃይል አሰባስቦ በፋኖ ላይ ውጊያ ከፍቶ ነበር። አንድ የፋኖ አባል ብቻ ቆስለኛ በሆነበት በቆቦ ዙሪያው ውጊያ አምስት የብልጽግና ሰራዊት አባላት ግን እርምጃ ተወስዶባቸዋል። በሌላ የወሎ ቀጠና ውጊያ የአማራ ፋኖ ወሎ ቤት አማራ ጠቅላይ ግዛት እዝ በምዕራብ ወሎ ዞን ከፍተኛ ድል የተጎናጸፈበትን ተጋድሎ አድርጓል። በትጋር ሎም ስድስት ቀበሌዎችን ከብልጽግና ሰራዊት በመቀማት ነፃ ያወጣ ሲሆን በውጊያውን ስምንት የብልጽግና ሰራዊት አባላት እርምጃ ተወስዶባቸዋል ይህ አማራ ፋኑ ወሎ ቤት አማራ ጠቅላይ ግዛት እዝ ኮሚኒኬሽን ክፍል ባደረሰን መረጃ እንደገለጸው 12 ክላሽንኮ መሳሪያ ገቢ ሆኗል ብሏል ወደ ቀጣዩ መረጃችን አለፍን የጤና ባለሙያዎች ያነሱት አብዮት መከላከያ ውስጥም ገባ። የፈሩት ይደርሳል የጠሉት ይወርሳል እንዲሉ ብልጽግና የፈራው ስጋት ሳይውል ሳያድር ደርሶበታል። የጤና ባለሙያዎች ያስነሱትን ንቅናቄ ተከትሎ መምህራኑና መለዮ ለባሹ እንዳይቀበሏቸው የሚል የስጋት ትንተና በደህንነት መስሪያ ቤቱ አሰርቶ የነበረው ብልጽግና የፈራው አልቀረም። የመከላከያ አባላቱ እኛም ሕይወት አለን የእኛም ልጆች እንደ እናንተ ዳቦ ይፈልጋሉ፣ ትምህርት ቤት ክፍያም ይጠይቁናል ሲሉ በአገዛዙ ላይ ድምፃቸውን ማሰማታቸው ታውቋል። የብልጽግና አገዛዝ ከሲቪሉ ኃይል የሚነሳበትን ተቃውሞና እምቢተኝነት በጸጥታ መዋቅሩ አፈሙዝ ዝም ለማሰኘት እቅድ አውጥቶ መመሪያም አውርዶ ነበር። ሆኖም የመከላከያ አባላቱ የደሞዝ ጥያቄን ላነሳ ወገን አፈሙዝ አይገባውም፣ የደበደብን እንድናስር መደረግም የለበትም ሲሉ እምቢታቸውን አሰምተዋል። ከወታደራዊ ምንጮች አገኘሁት ብሎ የሰራዊት አባላቱን እምቢተኝነት የዘገበው መረብ ሚዲያ የሕክምና ባለሙያዎች ጥያቄ የኛም ጥያቄ ነው፣ እኛም እጃችንን የሚጠብቁ ቤተሰቦች አሉን፣ ሲሉ የሰራዊቱ አባላት ባለቆቻቸው ፊት መጠየቃቸውን ዘግቧል። ሚዲያው አክሎም የሕክምና ባለሙያዎች ጥያቄ የእኛም ጥያቄ ነው እኛም እጃችንን የሚጠብቁ ቤተሰቦች አሉን። ወይ ሞታችን አላማረ፣ ወይ ደሞዛችን አላማረ ብለው በመጠየቃቸው ወታደራዊ አዛዦቹ ወታደር አድርግ የተባለውን ብቻ ነው ማድረግ ያለበት እንጂ እንዲህ አይነት የሀገር ፍቅር የጎደላቸው ጥያቄዎች ማንሳት የለበትም። አይካላችሁ ግን ከመካከላችሁ የጥያቄ እንዲጠየቅ የሚያስተባብሩትን መርጠን ደረቅ እርምጃ ለመውሰድ እንገደዳለን የሚል ምላሽ ሰጥተዋል ሲል አስነብቧል። የህክምና ባለሙያዎች የደሞዝ ጭማሪ ጥያቄ ያነሱ እንጂ ነፍጥ አንስተው አልተኮሱም ታዲያ ለምንድን ነው ነፍጥ ባላነሳ ሰላማዊ ሰው ላይ እንድንተኩስ የምታዙን? እነዚህ ሐኪሞች እኮ እዚህ የደረሱት እንደኛ በሦስት ወር ሥልጠና ሳይሆን ረጅም ዓመት ተምረው ነው። ለእነዚህ ወገኖቻችን አገር ያወጣችሁ በጀት ምን ያህል እንደሆነ ታሳቢ አድርጉ እንጂ ሲሉ በድፍረት የጠየቁ መኖራቸውን ደግሞ የጣና ቴሌቪዥን ምንጮች ገልጸዋል። ይህ በእንዲህ እንዳለ የአዲስ አበባ ፖሊስ አባላት በቀጣዮቹ ቀናት ይካሄዳል ተብሎ በብልጽግና የተሰጋውን የነጭ ጋውን አብዮትን ተከትሎ ከመንግስት ጎን ላይቆሙ ይችላሉ ተብሎ ተሰግቷል። በአዲስ አበባ ፖሊሶች እምነት ያጣው የብልጽግናው አገዛዝ በአማራጭነት የኦሮሚያ ልዩ ኃይልና በቅርቡ ብልጽግናን የተቀላቀለውን የጃልሰኝን ሰራዊት ለመጠቀም ማቀዱን ከአዲስ አበባ ፖሊስ ያገኘነው መረጃ ያመላክታል። ክቡራትና ክቡራን መረጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከኛ ጋር ይሁን። ለጊዜውም ቢሆን እውቅና ይህን መለስ ለይ ሲልህዋ አጠየቀም በልዩ ሁኔታ የሚለው እውቅናዬ ካልተነሳልኝ አገር አምሳለሁ ሲል የነበረው ህወሓት የብልጽግና አገዛዝ ትእዛዝ መሰረት ምርጫ ቦርድ እውቅናውን ከቀማው በኋላ ለጊዜውም ቢሆን እውቅና መልሱል ሲል የተማጽኖ ጥያቄ አቅርበዋል። ለአፍሪካ ህብረት ኮሚሽነር የቀድሞው የጅቡቲ ውጭ ጉዳይ ሚኒስተር መሐመድ አሊ የሱፍ ህወሓት በጻፈው ደብዳቤ እውቅናዬ ተቀምቶ ከፓርቲነት ስትሰረዝ እኔን አላማከሩኝም ብሎ ገልጿል። በመሆኑም የእውቅና የመነሳት ቀጣይ ችግር ስለሚፈጥር ይታሰብበት ብሏል። ህወሓት ከብልጽግናው አገዛዝ ጋር በገባበት ቅራኔና እልህ የተነሳ በ2012 ዓ ም ምርጫ እንዳያካሄድ እየተለመነና እየተጠየቀ ህገ መንግስታዊ መብቴ ነው ብሎ የራሱን ምርጫ ኮሚሽን በማዋቀር ጭምር ምርጫ አካሂዶ ዲፋክቶ ስቴት ነኝ ብሎ ካወጀ በኋላ ጦርነቱ መቀስቀሱ ይታወቃል። አውዳሚው ጦርነት በድርድር ከተጠናቀቀ በኋላ ደግሞ የተነጠቀው እውቅናው ተመልሶለት በሽብርተኝነት ያስፈረጀው ወንጀሉም ተነስቶለት በልዩ ሁኔታ በሚል ቅድመ ሁኔታ እውቅና ተሰጥቶት ነበር። አሁንም በድጋሚ ያለ ምርጫ ቦርድ እውቅና ጠቅላላ ጉባኤ ማካሄዱን ተከትሎ ከምርጫ ቦርድ ጋር ሲጓተት ከከረመ በኋላ በመጨረሻም ከዚህ በኋላ ከአንተ ጋር አልጨቃጨቅም ያለው ቦርዱ የፓርቲ እውቅናውን የሰረዘው በያዝነው ሳምንት ነበር። በሌላ ዜና የህዋትን ከፓርቲነት መሰረት ሲጠባበቅ የነበረው በአቶ ጌታቸው ረዳ የሚመራው አዲሱ ፓርቲ በቀጣዩ ሳምንት በይፋ እንደሚመሰረት ታውቋል። ህወሓት ከምርጫ ፖለቲካ ሲወጣ የትግራይ ክልል ተጽዕኖ ፈጣሪ ፓርቲ ይሆናል ተብሎ ይጠበቃል የሚሉት የአቶ ጌታቸው ረዳ ደጋፊዎች በቀጣዩ ዓመት በሚካሄደው ምርጫ የትግራይ ድምፅ ይሆናል በማለት በተስፋ እንደሚጠብቁት ተናግረዋል። በሌላ በኩል ይህ ፓርቲ የተመሰረተው በካድሬዎች ነው፣ አቶ ጌታቸውም ሆነ ከሳቸው ጋር ያሉት ግለሰቦች የፌዴራል መንግስቱ እኛን ለመምታት የሚጠቀምባቸው ባንዳዎች የመሰረቱት ፓርቲ ስለሆነ ተቀባይነት የለውም ሲል የደብረ ጽዮን ቡድን ተችቷል። ይህ በእንዲህ እንዳለ አቶ ጌታቸው በቅርቡ በብልጽግና ሚዲያዎች ቀርበው የህወሀት መሪዎችንና የታጣቂውን ቡድን መሪዎችን አስመልክቶ በወርቅ ንግድ በህገ ወጥ የሰዎች ዝውውርና የገንዘብ ብክነት መውቀሳቸው ይታወሳል። ይህን ውንጀል አስመልክቶ የትግራይ ክልል ሰላምና ጸጥታ ቢሮ ለአቶ ጌታቸው ንግግር ዛሬ ምላሽ ሰጥቷል። ቢሮው በምላሹ እኛን በወርቅ ሽያጭ የከሰሰን ራሱስ ቁርጥራጭ ብረት ሽጦ አይደለም ወይ ብሏቸዋል። የሰላምና ጸጥታ ቢሮ በመግለጫው ጦርነት ላይ በነበርንበት ወቅት የተሰበሰበ ቁርጥራጭ ብረትን ግልጽ ባልሆነ መንገድ የሸጡት ራሳቸው ናቸው። ስለ ሽያጩም ሆነ ስለተገኘው ገንዘብ ኦዲት ሳይደረጉ ነው የሄዱት በማለት ወቅሷቸዋል። አቶ ጌታቸው እኛን ወቅሰው በአደባባይ የተናገሩት ለብልጽግና ታማኝነታቸውን ለማሳየት ነው የሚለው የቢሮ ምላሽ፣ አቶ ጌታቸው ፌዴራል መንግስቱ እኛን ለመምታት እያገለገሉት ነው ብሏል። የግድያ ሙከራ ተደርጎብኝ ነበር ለሚለው የአቶ ጌታቸው ወቀሳ ቢሮ ምላሽ ሲሰጥም እንኳን የግድያ ሙከራ ልናደርግባቸው ይቅርና በክፉ ዓይንም አይተናቸው አናውቅም። ለማንኛውም አሁንም ወደ ክልላችን መጥተው እንዲጎበኙንና የፈለጉትን የፖለቲካ ሥራ በነፃነት እንዲሰሩ ጥሪ እናቀርብላችኋለን ሲል ጥሪ አቅርቦላቸዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን ወደ መጨረሻው ዘገባችን እናመራለን። ሰማኒያ ሐኪሞች ታሰሩ። የብልጽግና አገዛዝ የደሞዝ እና የጥቅማ ጥቅም ጥያቄ ያነሱ የጤና ባለሙያዎችን በጅምላ እያሰረ መሆኑን ተከትሎ ይህ ዜና እስከተጠናቀረበት ሰዓት ድረስ ሰማኒያ ሐኪሞች መታሰራቸው ታውቋል። የጤና ባለሙያዎች በበኩላቸው ጥያቄያችን እስከ ነገ ካልተመለሰልን እሁድ ሙሉ በሙሉ የስራ ማቆም አድማውን እንጀምራለን ሲሉ አስታውቀዋል። የኢትዮጵያ የጤና ባለሙያዎች ማህበር ፕሬዚዳንት ዶክተር ዮናታን ዳኛውን ጨምሮ በሁሉም የአገሪቱ ክፍል የሚገኙ ሐኪሞች በአገዛዙ የጸጥታ መዋቅር በጅምላ ታስረዋል። አሁንም በየአካባቢው እየታሰሩ መሆኑን ከተለያዩ አካባቢዎች የሚደርሱን መረጃዎች ያመላክታሉ። ንቅናቄውን ያስተባብራሉ ተብለው እየተጠረጠሩና በሚኖሩበት ቀየም ሆነ በሥራ ቦታቸው ተወዳጅነትን ያተረፉ ሐኪሞችን የብልጽግና ጸጥታ ኃይል በየቤታቸው ድረስ እየዳፍኖ ማሰሩን ቀጥሎበታል። እስሩን አስመልክቶም እንኳን አካላችንን አስራችሁ ነፍሳችንንም ገድላችሁ ትግላችንን አታቆሙትም ሲሉ የጤና ባለሙያዎች ለብልጽግናው አፈናና ስር ምላሽ ሰጥተዋል። ጥያቄያቸውን ከመመለስ ይልቅ ጭራሽ አፈና፣ ዛቻ፣ እስርና አካላዊ ድብደባ የጠበቃቸው የጤና ባለሙያዎቹ ሙሉ በሙሉ ስራ የማቆም እርምጃ ለመውሰድ እንደሚገደዱ ተናግረዋል። አስቀድመው ባስቀመጡት ቀነ ገደብ መሰረትም የፊታችን እሁድ ሙሉ በሙሉ የስራ ማቆም አድማውን እንደሚጀምሩ ገልጸዋል። የጤና ባለሙያዎቹ አቋም ካሰቡት በላይ የሆነባቸው የብልጽግናው ሹሞች በዩኒቨርስቲዎች በኩል ለማስፈራራት እየተጠቀሙ ነው። ላብነት ያህል በሐዋሳ በአዲስ አበባና ጎንደር ዩኒቨርሲቲዎች ለጤና ባለሙያዎች እጃችሁ ላይ ያሉ ንብረቶችን አስረክቡ የሚል የጥሪ ማስታወቂያ አስተላልፈዋል። ነባሮቹ የጤና ባለሙያዎች ለአገዛዙ ጥሪ ተባባሪ አለመሆን የተነሳም ጅማሪ ሐኪሞችን ለሶስት ወራት የቅጥር ማስታወቂያ አውጥተው ተመልክተናል። ዩኒቨርሲቲዎቹ ለፕሬዚዳንትና ለኢንተርን ሐኪሞች ባስተላለፉት ማስታወቂያ ላይ እጃችሁ ላይ የሚገኙ የመንግስት ንብረቶችን አስረክባችሁ ከግቢው ውጡ የሚል መልእክት የያዘ መሆኑን ከማስታወቂያው ላይ ለመረዳት ችለናል። የጤና ባለሙያዎችን ንቅናቄ መምህራንም እንደሚቀበሉትና በቅርቡም በጥምረት ወደ ስራ ማቆም አድማ ትግል እንደሚጠሩ የሚጠበቅ ሲሆን የብልጽግና አገዛዝ ምርኩዝ የሚለው የጸጥታ መዋቅሩን በዚህ አድማ ተባባሪ እንደሚሆን ምልክቶች መታየት ጀምረዋል ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የግንቦት 8 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ቃለ ምልልሶች ዜናዎቹና ትንታኔዎች እንዲደርሷችሁ የኢትዮ ቻናላችን በቋሚነት ተወዳጁ ጣና ቴሌቪዥን